ማህበሮች እኮ ይለያሉ ይለያሉ፣ ምልበት ምክንያት አለ። ማድረግ የሚፈልጉትን በልባቸው ነው፣ ጀግንነታቸውን በአደባባይ ነው የሚያሳዩት። እና ዛሬም ደስ የሚል ነገር አለ። እንዲያየውት እንዴት ተረዳውት ከሆነ እውነት ለመናገር እና በቃ ጀግንነታቸውን የሚያሳዩት በቃ በቃ ሁነው ሰርተው ነው፣ በቃ አለቃ አውርተው አይደለም። እና አይደለም እና የሀይሚና የብሩኬ በጣም ይገርማል። ሁለቱም አንድ ናቸው፣ እውነት ጀግኖች ማለት ነው በእውነቱ። እኔ እንጃ ምን እንደምላላቅም እና ዛሬ ልዩ የሆነ ነገር አለ። ልዩ የሆነ ነገር አድርጓል ብሩኬ ለሃይሚ ይመስለኛል ሳስበው ሳስበውና፣ የእውነት እናንተ በጣም ትለያላችሁ በአጠቃላይ። የእውነት በተለይ ብሩኬ እውነት ልያያችሁ ነው። ሁሉንም ወንዶች የሆነ ነገር ሊያደርጉ ሲያስቡ ለነገ የሚያረጉት ነገር ዛሬ ማታ ያወራሉ። ብሩኬ ግን እንደዚህ አይነት ወንድ አይደለም። በቃ ማድረግ ያለበትን ነገር በቀኑ ሲያደርግ ነው የሚያሳየው፣ በቃ እንጂ ይሄንን ነገር ነገ አረጋለሁኝ ብሎ የሚናገር ሰው አይደለም ብሩኬ። በዚህ አጋጣሚ የማደንቅበት ምክንያት ይሄ ነው ማለት ነው። እና እኔ እንጃ ብቻ ብሩኬ እኔ ከነዛ ግዛ ጋር ካሉ ወንዶች ለየት ይልብኛል። በቃ እውነት ለመናገር በቃ የሚያደርገውን ነገር መክ የሆነ ጉሪያ ምናምን አያደርግም። በቃ ይሄ እናረጋለው እኮ ነገን እንወስደዋለን እኮ ነገን እናረጋለን እኮ የሚል ልጅ አይደለም ብሩኬ የእውነት ለመናገር ማለት ነው። እና በዚህ አጋጣሚ ብሩኬን በዚህ አደንቀዋለሁ። በቃ ጀግና ወንድ ነው። ማረግ ያለበትን ነገር በልቡ የሚያደርግ እንቁ ነው ማለት ነው። ሰላም ሰላም፣ ዲናችሁ ደናናችሁ፣ አይን አለምነኝ ሁሉ መልካም ሁሉ፣ ሰላም ከኔ ሰላም በጨረቃዎች ብቅ ብዬላችኋለሁ ማለት ነው። ዛሬ ጨረቃዎች በፈገግታ መጥተዋል። እንግዲህ በጣም ደስ በሚል ሁኔታ ነው የመጡት። ዛሬ ፈገግታቸው ራሱ በቃ ልብ ይሞላል ነው የሚባለው፣ ልብ ይሞላል። ዛሬ ፈገግታቸው ራሱ እነሱ ፈገግ ሲሉ፣ ሁሉም ሰው ይስቃል ብዬ ነው የማስበውና አይሙና ቦራ ዛሬ በቃ በፈገግታና በሳቅ ነው ብቅ ያሉትና በጣም ደስ ብሎኛል በዚህ አጋጣሚ እና ብሩኬ እውነት የወንድ ጀግና ነው። ማራ ያለበትን ነገር በቃ አርጎ የሚያሳይ ነው። እና ብሩኬን በጣም ነው የማደንቀውን። በቃ አይታችኋል። እንግዲህ ከላይ ከላይ ማለት አልችልም። የሆነ ነገር ሳያደርጉ ምናምን የሆነ ነገር ሳይሉ ሳያደርጉ ምናምን አደረግን ብለው ጉርር የሚሉ ሰዎችን ታያላችሁ ብዬ አስባለሁ። እናሱ ግን እንደዛ ወንድ እንዲያደለ በቃ ማረግ ያለበት ነገር በልቡ የሚያደርግ እንቁ ወንድ ነው። ይሄ ጀግንነት ይጓዝ ላለው በቃ ወንድ ማለት ማረግ ያለበት ነገር በልቡ አስቡ ወዳውኑ ሲያደርግ ብቻ የሚያሳይ ወንድ ማለት አንተ ና በጣም ነው በእውነት ይሄ ጀግንነትን ቃጠልበት ላለው እና እንግዲህ ዛሬ ደግሞ በጣም ደስ የሚል ነው ማለት ይሄ ነው ማለት ባንችልም፣ ደስ የሚል ነገር ነው ብዬ ነው የማስበው። ያው ካለባበሳቸው ይነግራችኋል ብዬ አስባለሁ። ካለባበሳቸው ይነግራችኋል። እንግዲህ ብቻ ምን ልበላችሁ፣ ብቻ ደስ ይላል። እውነት በጣም ነው ደስ የሚለው። ብሮ እና ሀይሚ እውነት በጣም የሚዲያ ድምቀት እና ጀግኖች ናችሁ ማድረግ ያለባችሁን በአካል የምታሳዩ ናችሁ። በወሬ ሳይሆን በአካል የምታሳዩ ሰዎች ስለሆናችሁ እኔ በእናንተ በጣም ደስ ይለኛል፣ እኮራለሁ። የእናንተ አድናቂ በመሆነት ደስተኛ ነኝ። በዛ አጋጣሚ ማለት ነው በቃ ይህን ነው ምለው እኔ የእነሱ አድናቂ በመሆናችሁ ማትደሰቱ አላችሁ ብዬ አላስብም፣ ትደሰታላችሁ። የሃይሚና የቡርድ አድናቂ የሆነ ሰዎች ደሰታል። ምክንያቱም በምታዩት ነገር በጣም ደስ የሚሉ ናቸው። የሚያደርጉት ነገር ያስደስታችኋል ብዬ አስባለሁ። የሚያደርጉት ነገር ደስ የሚያሰኝ ነገር ነው እና ሁላችሁንም ያስደስታችኋል ብዬ ነው ማስበው። ሃይሚና ብሩኬ ማለት ነው። ሃይሚና ብሩኬ እንግዲህ እንደዚህ ስላያችሁን ናችሁ በጣም ደስ ብሎናል እና እኛ መቸም ያሰብነው ሁሉ በልባችን አንድ ቀን ይሆናል ብዬ አስባለሁ። ይቀረብ ቢዘገያል እንጂ፣ ያው ብዙዎቻችን ለሃይሚ እና ለቡራ ያሰብነው ነገር አለ በውስጣችን። እኮ ያው ማንኛችንም ሰው የምናስበው ይኖራል። እነሱ ያ ቀን ደግሞ አንድ ቀን ይሆናል ብዬ ተስፋ አደርጋለሁ። የሰው ልጅ ዋናው ጤና ነው እንጂ ሁሉም ቀስ በቀስ በእርጋታ ይሆናል ብዬ ነው የማስበው። ምንም የሚያስቸኩል ነገር የለም። ሃይሚና ቡራ የሚቸኩሉ አይደሉም። ቀስ በቀስ ነው ማለት ነው። እንደሚመስለኝ እንግዲህ ዛሬ ወይም አንድ አመታቸውን ሊያከብሩት ይመስለኛል። ሳስበው እንደዛ ነገር ይመስለኛል። አንድ አመታቸውን ሊያከብሩም ይመስለኛል። ወይም ደግሞ በቃ ይሁን ነገር አለ ብቻ። እንደዛ አይነት ነገር ይመስለኛል። ሌላ ነገር እንግዲህ ብቻ ሰላም ነው። ብቻ ሰላም ነው። ሰላም ነው። ሰላም ነው። ሃይሜና ቡራዬ ምችት ይበላችሁ፣ ምችት ይበላችሁ። እንደዚህ ስቃችሁ ስትመጡ እኮ እኛ ራሱ እንዴት እንደምንደሰት እኮ ሃይሜና ቡራ በእውነቱ እናንተ እንደዚህ ስቃችሁ ስትመጡ አቤት፣ አቤት፣ አቤት እንዴት እንደምንደሰት እኮ የእውነት እናንተ እንደ ስቃችሁ ስትመጡ እኛ ድብርታችን ሁሉ ይጠፋል። በቃ ምን ትበላችሁ ደስ ይለናል ምናምን፣ ደስ በደስታ ይሞላል ውስጣችን ምናምን። እናንተ እንደዚህ ሁናችሁ ስመጡ የሰይብና ቡራ እውነቴን እኮ ነው። ድብርታችን ይለቀናል፣ የከፋን ይጠፋል። ብዙ ነገር አለ። በቃ እናንተ እንዲህ ዝፏ ብላችሁ ስትመጡልን እኛም እንደሰታለን ማለት ነው። ምችት ይበላችሁ ውብዬና ውቡ ቆንጅየዋና ቆንጅየው ቆንጅየዋና ቆንጅየው ምችት ይበላችሁ። እንግዲህ ቅመሞች፣ የዛሬ ፈታ ብላችኋሉ። ፈታ ብላችኋሉ። እንግዲህ ዛሬ ፈታ ፈታ ፈታ ዘና ብላችሁ ዋሉ። ደስ የሚል ቪዲዮ አለ ዛሬ። ባይ ባይ። መልካም ቆይታ ይሁንላችሁ። አዲስ ነገር ካለን